የአሜሪካ መንግስት በኢትዮጵያ ላይ የጤና ማስጠንቀቂያ ወጣ። ሰላም፣ የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአሜሪካ መንግስት በኢትዮጵያ ደቡባዊ ክፍል በተከሰተው የማርበርግ ቫይረስ ወረርሽኝ ምክንያት የጤና ማስጠንቀቂያ አውጥቷል። የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል በኢትዮጵያ ውስጥ የተከሰተውን የማይበርግ ቫይረስ ወረርሽኝ ተከትሎ ደረጃ አንድ የተሰኘውን የማስጠንቀቂያ ደረጃ ያወጣ ሲሆን ወደ ሀገር ውስጥ የሚጓዙ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በማርበርግ ወረርሽኝ ስጋት የተነሳ ወደ ደቡብ ኢትዮጵያ ክፍል የሚደረገውን ጉዞ እንቅስቃሴ ለጊዜው ማቆሙን አስታውቋል። ለጤና ሚኒስቴር ድጋፍ ከሚሰጡ የአሜሪካ መንግስት ሰራተኞች በስተቀር ኤምባሲው ሌሎች የአሜሪካ ዜጎች ወደ ደቡብ ኢትዮጵያ እንዳይሄዱ አሳስቧል። ምንም እንኳን አሜሪካን ጨምሮ የተለያዩ ሀገራት ለዜጎቻቸው የጉዞ ማስጠንቀቂያ እየሰጡ ሲሆን በአንጻሩ የኢትዮጵያ መንግስት የበሽታውን ስርጭት በማድበስበስ እየተወቀሰ ነው። ለመጀመሪያ ጊዜ በጂንካ ኢትዮጵያ የተከሰተው የማርበር ወረርሽኝ ከያዛቸው ሰዎች አንጻር እስካሁን የሞቱ ሰዎች የበሽታውን ከፍተኛ የገዳይነት ያመለክታል። ምንም እንኳን የጤና ባለሙያዎች ለሚዲያ ከሰጧቸው ቁጥሮች ጋር ልዩነት ቢኖረውም መንግስት ባመነው መረጃ በቫይረሱ ከተያዙ ሰዎች መካከል ግማሽ ያክሉ መሞታቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን ጀምሮ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ ስድስት ሰዎች ላይ መገኘቱ በላቦራቶሪ ተረጋግጧል። በቫይረሱ ከተጠቁት ስድስት ሰዎች መካከል ግማሽ ያክሉ ወይም ሶስቱ መሞታቸውን የጤና ሚኒስቴር መረጃ ያመላክታል። የቫይረሱ ስርጭት በቁጥጥር ስር አለመዋሉን ጤና ሚኒስቴር በሚያወጣቸው የምርመራ መረጃዎች ተረጋግጠዋል። በየዕለቱ ከሚደረጉ እጅግ አነስተኛ ምርመራዎች መካከል በቫይረሱ የተያዙ ሰዎች ከፍተኛ መሆኑንና መንግስት ጉዳዩን የያዘበት መንገድ ጥያቄ እያስነሳ ነው። ህዳር 11 2018 ዓ ም በተካሄደው የላቦራቶሪ ምርመራዎች ውጤት መሰረት በጥርጣሬ ከተመረመሩት አምስት ሰዎች መካከል ሁለቱ በቫይረሱ መያዛቸው ታውቋል። የምርመራ ስራው በስፋት ቢካሄድ በቫይረሱ የተጠቁ ሰዎችን ቁጥር በዚያው ልክ ሊጨምር እንደሚችል የጤና ባለሙያዎች እየገለጹ ነው። ከቫይረሱ አደገኛ ገዳይነት አንጻር መንግስት ግልጽነት ያለው የመከላከልና ቁጥጥር ስራ እንዲያከናውን የጤና ባለሙያዎች እያሳሰቡ ነው። ከጅንካ በተጨማሪ በአዲስ አበባና ኦሮሚያ ክልል አርሲ ተከስቷል የሚባለው ቫይረስ ተገቢውን ትኩረት ካልተሰጠው ከዚህ በላይ ጉዳት ሳያደርስ ለመቆጣጠር አዳጋች ሊሆን እንደሚችል ባለሙያዎች እያሳሰቡ ነው። ምንም እንኳን ቫይረሱ በተለያዩ አካባቢዎች መከሰቱን የሚያመለክቱ መረጃዎች እየወጡ ቢሆንም ጤና ሚኒስቴር እስከ ትላንት ባለው ጊዜ ከጂንካ ውጭ ምርመራ አልጀመረም። ቫይረሱ ለመጀመሪያ ጊዜ ከተገኘበት ጂንካ ወደ ተለያዩ የኢትዮጵያ አካባቢዎች የተንቀሳቀሱ ሰዎች መኖራቸውን መረጋገጡ የስርጭቱ ስጋቱን ከፍ አድርጎታል። እስከ ዛሬ ድረስ በቫይረሱ የሞቱ ሰዎች ቁጥጥር በመንግስት የተገለጸው ሶስት ቢሆንም ጂንካ ውስጥ ብቻ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች ሞተዋል ተብሏል። እንዲሁም ይኸው ቫይረስ መሆኑ በተጠረጠረ በሽታ ኦሮሚያ ክልል አርሲ ውስጥ ከአስር በላይ ሰዎች መሞታቸው እንደተገለጸ ነው። የጤና ሚኒስቴር እና የህብረተሰብ ጤና ተቋም ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥ በአፍ አፍንጫና፣ ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመልስም በምልክትነት ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያዘ ችግር በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል ኦርጋን ፊለር የሚያስከትል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም ሰዎችን ቻመ እና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ይስተዋላል። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ ሄሞሬጂንግ ይከሰታል። ካፍና ካፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳል የህመሙ የመጀመሪያ ምልክቶች ትኩሳት ራስ ምታት ድካም የጡንቻ ህመምና ምቾት አለመሰማት ናቸው ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞት ያስከትላል የአለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ አካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል ክሪሚያን ኮንጎ ሄሞሮጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉ የህመሙ አይነቶች በበሽታው የተያዙ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ሲል ተጠቅሷል። እንደ ሪፍት ቫሊ ፊቨርና ደንጌ ፊቨር ባሉት የህመም አይነቶች ደግሞ የወባ ትንኝ ንክሻ በሽታው እንደሚያስተላልፉ ተገልጿል። ሮደተስ የተባለ የአይጥ ዝርያዎች በሽታው እንደሚያስተላልፍ ተጠቅሷል። የጤና ሚኒስቴር ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሄሞሮጂክ ፊቨር ወይም በመጻረቃሉ ቪኤችኤፍስ በሚል አጠቃላይ መጠሪያ የጠቀሰውን ህመም በመላው ዓለም እየተ ለመባባስ የመጣ ስጋት ነው ሲል ይገልጿል። አጠቃላይ የህመሙን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ ወባና ኢቦላ ክትባቶች የህመሙን ዝርያዎች ለመከላከል እንደሚረዱ ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክሲጅን በመስጠትና በሌሎችም መንገዶች የህክምና እርዳታ ይሰጣቸዋል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ።